አይወድም ከባድ ቃላትም መሰንዘር አይችልም። በጣም አስተዋይ ለሕዝቡ የሚያስብ ኢንጂነር። በነገራችን ላይ እንብዛ ኢንጂነር ብቻ አይደለም፣ አርቲስት ነው፣ ፖለቲሻን ጭምር ነው። በማህበራዊ ዙሪያ ላይ ብዙ ነገሮችን የሚሰራ አስተዋይ ልጅ ነው። ሰው እንብዛ ለኔ በጣም በጣም አስተማሪም ጭምር ነው። ምክንያቱም የተሻለ አቅም ያለው የተሻለ እውቀት ያለው ሰው ነው። ሀገርን ለመቀየር ህዝቡን ለማገልገል ብሎ ነው የሄደው። ሌላ የፖለቲካ ፍላጎት ኑረቱም አይደለም። ስለዚህ የሚያስበውም ሁሌ ስለ ኢንቨስትመንትን ማዘመን ጥሩ ነገሮችን ለሀገሩን ለመስራት፣ ከውጭም ከሀገር ውስጥ የሚያገኘው ልምድ አገሩ ለማበርከት ነበር። ላይታች ስለ ነበረው እንጂ እንዲህ ይደርሰኛል ብሎ ማስበውም አልነበረ ከመጀመሪያው እነዚህ አረመኔዎች፣ እነዚህ ስስታሞች፣ እነዚህ ለሆዳቸው የሚኖሩ እስስቶች ወሰዱብን፣ ነጠቁን። እሱ ብቻ አይደለም፣ ሌሎችም ነጥቀውናል። አሁን ብቻ አይደለም፣ ለረጅም ጊዜ ነጥቀውናል። የነዚህ ክፋት ተቆፍሮ መቅበሪያ የለውም። በጣም በጣም ብዙ ነው። ቤተሰቦቹን ትቶ ልጁን ትቶ ትዳሩን ትቶ የዛን ህዝብ ችግር ይመለከተኛል በማለት ያንን ችግር ለመፍታት በትግራይ ክልል ውስጥ የራሱን ያህል አቅም የራሱን ጠጠር ሲወረውር የነበረ የራሱን አስተዋጽኦ ሲያደርግ የነበረ ጓደኛችን ነው። ይሄ ድርጅት ፊትለፊት ፓፎሙዝ ከሚተናነቀው ይልቅ ማኅበረሰቡን እንዳይለወጥና ጊዜያዊ የሆነ አገልግሎት እንዳያገኝ ከቤት ለሥራ በወጡበት ጊዜ በየአካባቢው እየገደለ ከመግደል በላይ ሰዋዊ ያልሆነ ባሕሪ በፍጹም ትግራዋይን ሊወክል የማይችል የአገዳደል ስልት በመጠቀም በርካታዎችን እንዲቀጩ አድርጓል። እዛ ዋናው የጎደልበት ምክንያት ሰባ አምስት ፐርሰንት የሞሶቦ ሲሚንቶ ለድሃ መሆን አለበት ብሎ ፕሮፖዛል ቀርጾ በካቢኔት ያጠርቆ የጁንታ ኃይል በጣም ተናደደ ነው በዚህ ላይ ያስገደሉ ይሄንን የኢትዮጵያ ህዝብ እንዲያውቁ ለምን ጥቅማቸው ስለተነከባቸው ማለት ነው እምብዛ ሌላ ተአብ የለውም እምብዛ አይኑ ውስጥ የገባው ህዝቡን ስለሚያገለግል የህዝቡን ችግር ለመፍታት ስለተነሳ ነገር ግን ይሄ ጁንታው የምንለው? ወይም ደግሞ የህወሓት አመራር ደግሞ እንደዚህ በእውቀት የታሹ እውቀት ያላቸው ሰዎችን አይወድም። ስለዚህ በሚዘገንን ሁኔታ ገደሉት፣ በሚያሳዝን ሁኔታ ገደሉት እና ደግሞ ለአራዊት ነው የሰጡት። በጣም ነው በጣም የሚያሳዝን ነው። ከዛም አልፎ ተቀብሮ በባህላችን በኢትዮጵያውያን ባህል ሬሳ ክብር አለው። እውነቴን ነው ሬሳውን አውጥተው ነው ለአራዊት የቀረችዋንም ለአራዊት ሰጡትና በጣም የሚያሳዝን ነው። ለምንድነው ለማኅበረሰብ አገልግሎት የምትሰጠው በሚል ቤት ንብረቱ የጠፋበት የወደመበት በርካታ ማኅበረሰብ ነው ያለው። ይሄ ድርጊት የትግራይ ሕዝብ ይፋ አድርጎ በእንደዚህ አይነት መልኩ በሚዲያ ባይገልጸውም በውስጥ ሁኔታውና በየቤቱ ሁሉም እንዳወገዘው ልነግራችሁ እወዳለሁ በቦታው ስለነበርኩኝ። ብዛ የሞተው ለሕዝቡ ነው፣ ለሕዝቡ ሊረዳ ሲል ነው የሄደው። እንደዛ አይነት ሰው መንከባከብ፣ እንደዛ አይነት ሰው ማበረታታት፣ እንደዛ አይነት ሰው ማክበር፣ መሸለም ሲገባ እነዚህ አራዊቶች ግን በሉብን መጨረሻ በግፍ ተገድለዋል። አካሉ በሙሉ ተቆራርጦ ለጅብ ተሰጥተዋል። በጣም ያሳዝነኛል። እንዴት ሳስበው በቃ ሜላው የለኝም። ይቅርታ አድርጉልኝ። ባለቤቴ በመሞቱ በጣም አዝኛለው። መናገር አልችልም። ምን ምን ልበልሽ? እኔ ምንም ቃላቶችም የሉኝም። ባለቤቴን የልጆቼን አባት ነው ያጣሁት። ገና በጠዋቱ ብዙ አላማ ነበረን፣ ብዙ እቅድ ነበረን። እኔ ማመንም ይከብደኛል። አሁንም ብዛ ከጠገቤ የለም የሚለውን ነገር ማመን ይከብደኛል። እኔ በሱ ዓለም ውስጥ በሱ ህይወት ውስጥ ተደብቄ የኖርኩ ሰው ነኝ። በሱ ህይወት ውስጥ ደስተኛ የነበርኩ ሰው ነኝ። አሁን ብቻዬን በቃ ባዶዬን እንደቀረው ነው የሚሰማኝ እና በጣም አዝኛለሁኝ። ለውጡ እንደመጣ ያው ለህብረተሰቡ የሚሆነው ስንዴ የተለያዩ ምግቤ ስናከፋፍል ህብረተሰቡ ወደ ነበረበት ማህበራዊ ኑሮው እንዲሸጋገር ብለን ያው ከታህሳስ አንድ ጀምረን እስከ መጣንበት ሰኔ 21 ስንሰራ ነበር። እነሱ ያሰቡት ታላላቆቹን ብልህ አስተሳሰብ ያላቸው ሰዎች አመራሮች እየቀሰፉ እየገደሉ የበታች ያለ ሰው ተሸማቆ ፈርቶ ትግሉን እንዲዋቆም ነው የፈለጉት። ግን ይባስ ብሎ ግን እኛ በእልህ ውስጥ ወኔያችን ሞራላችን መጥቶ ያለ ትጥቅ እነሱን ግን ወደ ዘጠኝ ወር ስምንት ወር ከምናምን እልህ ይዞን በሞራል ለህዝባችን ትምህርት ቤት ከፍተን ለህዝባችን የመሰረት ልማቶች አስጀምረን ዘጠኝ ወር በዋሻ ተደብቀው ካጠገባችን እንዲርቁ አድርገናል። እንብዛው ወንድማችን አሰቃቂ የሆነ ስራ ተሰርተበታል። እኖ መሐመድ ጀሃር ወረዳ ሰሓርቲ አስተዳደር የነበሩ ራሳቸው ቆፍረ ራሳቸው ያስገባቸው ስድስት ራሱ ከወረዳ ሰሓርቲ መሐመድ ጀውሃር ነርሒሰን ቤታቸው፣ የማነ መንስር፣ ደሳለው ሞሳ፣ ኸዲር ሐሽም፣ ጣዕመ መምህር ኃይለ ካሎም የተዋሉ ጊዜው አስተዳደር ኬንያ ጋር የነበሩ ራሳቸው ቆፍረው በቁማቸው የቀበራቸው ከራሙ ቆም የሚባል ቦታ ነው። ሰባት አመራር ነው የነበር ነው። ከሰባቱ አመራር ያው ሶስቱ ተገድለዋል። አንዱ የገጠር ደጋተም ቤን ሆኖ የገጠርና ከተማ ትምህርት ለማስጀመር ሲሰራ የነበረና ያው ከመቀሌ ተነስቶ የተነስቶ 25 ኪሎ ሜትር እንደተጓዘ ኃይሌ አምዳዬ የተባለ ያው ከመኪና አውርዶ እንደገደሉት ነው። እኩይ ተግባር ነው። ከአንድ ከኢትዮጵያዊ ዜጋ የማይደረግ ድርጊት ነው እየተደረገ ያለው። በሀገረ ሰላም ከተማ አንዷ ማህበራዊ ጉዳይ ነው የምትሰራው፣ እርጉዝ ሴት ናት። እሷም ከቤቷ ተወስዳ ከመምህር የሸዋለም ተክለ ማርያም የምትባለውና ህሪት ገብረ መድህን ሀይሉ የምትባል ሁለቱም ሁኔታው ባልታወቀ ያው ከተማ ሀገረ ሰላም እንደተገደሉ ነው የሰማ ነው። አምሳ ሶስት የሚባሉ አስተዳደሮች ነው ያሉ ከአምሳ ሶስት ደግሞ ያው እርጉዝ አለች። ቢገርማችሁ እርጉዝ የሀገረ ሰላም ካቢኔ ናት። እሳ ቆማሙጦ እግራ ለብቻው እጃ ለብቻው ሁለት ራሳ ነው እየተገኘ። በጣም ያሳዝናል። በጣም በጣም በጣም ይህ ሊወገዝ የሚገባው ነው። ይሄ ደግሞ እስከ መጠረሻ ካልተቀበረ ደግሞ ስራው አይተው የቀደሙት አባቶቻችን በአንድ ላይ ሲበሉ ሲጠጡ፣ አዘኑንም ደስታውንም መከራውንም በአንድ ላይ ሲያሳልፉ እንደነበሩት ሁሉ አሁንም እኛ የምንፈልገው የዚያ አይነት ነገር እንዲደረግላቸው ነው የምንፈልገው። በዚህ አይነት ነገር እንዲቀጠል ነው የምንፈልገው። እና እኛ እነዚህ እኩይ ተግባር የሚሰሩትን መጥፎ ነገር የሚያደርጉትን የእግዚአብሔርን ህንፃ የእግዚአብሔርን ህንፃ የሚያፈርሱ እንዲፈርስ የሚያደርጉ ሰዎችን እንቃወማቸዋለን እስከ መጨረሻው ድረስ እኛ ከመንግስት ጎን ሆነን እኒህ ሰዎች በህዝብ በመንግስት ቁጥጥር በህግ ቁጥጥር ውስጥ ሆነው እንድናያቸው እንፈልጋለን። ጠላቶቹ አንድን ብዛ ገደልን ብለው ሊኮራሩ ይችላሉ። ያልገባቸው ነገር ግን እዚህ ያለው መቶ ሁለት መቶ እምብዛ ተወልደዋል አለ ገና ሊታገላቸው ነው። ይህን አያውቁም። አስተሳሰባቸው ጠማማ አጭር ስለሆነ ይህን አያውቁም። እኛ ተባብረግን ግን ማሳወቅ ይጠበቅብናል። ከተፈጠረበት ቀን ጀምሮ የራሱን ልጆች ጓዶቹን አብሮት የታገሉት አጋዮችን እየገደለ ይመጣል። እስከ 30 ሺህ የትግራይ ተወላጆችን ሲቪል ገድሎ የመጣ ገዳይ ቡድን ነው። ከዛም ስልጣን ከያዘን በኋላ ሁላችንም እንደምናውቀው ብዙ ንጹሐን ኢትዮጵያውያንን ሀሳብ ያላቸው ስለተቃወሙት እየገደለ የመጣ ይሄ ባህሪ ነው። አሁንም በትግራይ ክልል ይሄን ባህሪ ነው የቀጠለበት እና ይህን ቡድን የትግራይ ሕዝብ ከዚህ ቡድን ጋር መሰለፍ የለበትም። ብዙ ጓደኞቻችን እንደተባለው አልፏል። ብዙ ጓደኞቻችን ተገድለዋል። ብዙ ጓደኞቻችን ታስረዋል፣ ታፍነዋል የገቡበት የማይታወቃሉ ሰው ይሄ ህወሓት የመጀመሪያው አይደለም። ሁል ጊዜ በዚህ የሚያምን በመግደል በመግደልና በመሞት የሚያምን እንዳሉት እነሱ ውጊያ ልክ የነሱ ፕሮፌሽን እንደሆነ አድርጎ በማሰብ በጠረጴዛ ዙሪያ ላይ ማማን የማይችል በጣም ደንቆሮ የሆነ ድርጅት ነው ህወሓት። ህወሓት ራሱ ጎለው ራሱ እውይ ብሎ ከአንተ ጋር የሚመጣ ኃይል ነው። ስለዚህ ማወቅ አለብን። ይህንን አውቀን መታገል አለብን። እኛ ካላስተዳደርን እኛ ካልመራንበት ያው ትጥፋ የሚውል አስተሳሰብ ይዞ ሰው በመሆናቸው ያው ሰው አዊ ርኅራሄ የሌለው አገዳደል ነው የተገደሉ አጭር ሳናስብ ረጅም አስበን አጭር ወሬ ሳናወራ ረጅም ወሬ አውርተን ለዚህ ህዝብ በምብዛ ተምሳሌት መቆም ይጠበቅብናል። ሰው የዘራውን የሚያጭደው የእጃቸው ያገኘታል። እኛ ግን በወንድማችን ወኔ፣ ሞራል ይዞን ትግላችን እንቀጥላለን። እኛ የምንኖረው ከኢትዮጵያ ህዝብ ጋር ነው። እኛ የምንኖረው ከኢትዮጵያ ውጭ አንኖርም። እኛ የምንኖረው የምናድገውም ራሳችን የምናስከብረውም በኢትዮጵያ ጥላ ስር ሆነን ነው። ስለዚህ የትግራይ ህዝብ ይህንን አውቆ ህወሀትን መታገል አለበት። ሰይጣን የሆነ ለዚህ እኩይ ድርጅት ህጻናቱን ወይም ልጆችን አሳልፎ መስጠት የለበትም። ካሁን በኋላ ሊታገለውም ይገባል። ይህን ፕሮግራም ላዘጋጃችሁት በሙሉ በጣም አመሰግናችኋለሁ። ሐዘኔ ሐዘናችሁ ሆኖ ተሰምቷችሁ እዚህ ስለመጣችሁ በጣም አመሰግናለሁ። እነዚህ የእኛ ጀግኖች ናቸው ያጣናቸው፣ በስራ ምክንያት። ስለዚህ ለእነሱ ክብር ብላችሁ ይህንን ስላዘጋጃችሁ እግዚአብሔር ይስጥልን እንላለን። እኔም መቼም የተሰማንን ሀዘን በየጊዜው እየገለጽን መጥተናል። ከጎናችሁ ሁነን የሚቻለንን ሁሉ ከማድረግ ደግሞ ወደ ኋላ እንልም። ወድቆ የሚቀር የለም። ወደፊት እንሄዳለን። በርቱ እላለሁ።